የዛሬ ርዕሴ ሀይሚና ብሩኬ ናቸው ማለት ነው። ሀይሚና ብሩኬ ወደ ዱባይ ከሄዱ ሳምንት አስቆጥረዋል። ትላንትና ወደ ኢትዮጵያ ንንገባ ነው። ከአሁን በኋላ በዱባይ ቪዲዮ አንለቅም ብለው ተናግረዋል ማለት ነው። እንግዲህ ወደ ሀገራቸው ሲመለሱ በሰላም ይመለሱ ብለን ሁላችንንም ድዋ አድርገናል ማለት ነው። እንግዲህ ያው ዱባይ ላይ በጣም ተመችታቸው ነበረ። ምን ዋጋ አለው? ወደ ኢትዮ ሊመለሱ ነው ማለት ነው። ምንም ቢሆን አገር የመሰለ ነገር የለም ማለት ነው። ሀይሚ ያ በጣም ተመችቷት ነበረ። ፋ ብትን ትን ብላ ነበረ። እንግዲህ ከአሁን በኋላ በዱባይ ቪዲዮ አንለቅም ብለው ተናግረዋል ማለት ነው። በጣም ደስ ሲል ነበረ። እንግዲህ ያው አሁን ወደ ኢትዮጵያ ሊመለሱ ነው። እየተዘጋጁ ነው ማለት ነው። እኛም ደግሞ ፋብትን አድርገን እንጠብቃቸዋለን ማለት ነው። እውነት በጣም ነው የሚመቹ ልጆች ናቸው። እኔ በጣም ነው የሚመቹኝ። በጣም ደስ የሚሉ ልጆች ናቸው ማለት ነው። ከዛም አልፎ ደግሞ ፋሚሊዎችም በጣም ደስ የሚሉ ሰው ናቸው ማለት ነው። እውነት ነው የምላችሁ እና ሀይሚና ብሩኬ በሰላም ይመለሱልን ብለን ሁላችንንም በየሃይማኖታችን ድዋ ማድረግ አለብን። ሀይሚና ብሩኬ የሁላችንም ሲጣሉ ወይም ደግሞ ሲጨቃጨቁ በጣም ይደብረናል። በቃ እንደዚህ ፋ ብትንትን ሲሉ ደግሞ በጣም ደስ ይላል ማለት ነው። ግን ይሄን ኤርፖርት ደግሞ የት ይመስላችኋል? እስኪ ያወቃችሁ ገምቱ ማለት ነው። ዱባይ? የት የት ይመስላል? እስኪ ያወቃችሁ ሽልማት አላችሁ ማለት ነው። ይሄን ኤርፖርት የት ነው የሚመስላችሁ? ኢትዮጵያ፣ ዱባይ፣ ሳውዲ፣ የት እስኪ የምታውቁ ካላችሁ ገምቱ ማለት ነው። እውነት ይህ ቦታ በጣም ነው የሚያምረው። በዛኔ ደግሞ ትልቅነቱ አላ በጣም ትልቅ ስፋት አለው ማለት ነው። ይሄን ቦታ ያወቃችሁ ልጆች ሽልማት አላችሁ፣ እና ይሄን ቦታ ለሀይሚና ለብሩኬ ነው የጋበዝኳቸው ማለት ነው። በጣም ስፋት አለው ቤት፣ ንጽህና ብትሉ ምኑን ብትሉ በጣም ደስ የሚል ቦታ ነው ማለት ነው። ለሀይሚና ለብሩኬ ጋበዝኳቸው ማለት ነው። እንግዲህ እኔ ሀይሚና ብሩኬ በጣም ነው ደስ የሚሉን ከበፊትም ጀምር ይከታተላቸዋለሁ። በጣም ደስ የሚሉ ልጆች ናቸው። አሁንም ቢሆን ሃይምና ብሩኬ ብሩኪ እንዲለያዩ አንፈልግም ማለት ነው። ብዙዎቻችን እንደዚህ ሲጨቃጨቁ ወይም ደግሞ ሲለያዩ ብዙዎቻችን ደስ አይለንም ማለት ነው። እንግዲህ ካሁን በኋላ በኢትዮ እንጠብቃቸዋለን ማለት ነው። ሳምንት ቆይተዋል በነገራችን ላይ ይበቃቸዋል ማለት ነው። ከሳምንት በላይ እንኳን አያስፈልግም፣ ወጪም ደግሞ እንደዛው ነው። ከአንድ ወር በኋላ ደግሞ ይመለሳሉ። በተስፋ ደግሞ እንጠብቃቸዋለን ማለት ነው። እና ቤተሰቦቼ ቪዲዮ ስታዩ ደግሞ ላይክ እና ሰብስክራይብ ማድረጋችሁንም አትረሱ። ብዙዎቻችሁ ቪዲዮ እያያችሁ ላይክ እና ሰብስክራይብ ማድረጋችሁን ትረሳላችሁ ማለት ነው። ምንም ችግር የለውም፣ ላይክ እና ሰብስክራይብ ብታደርጉ ማለት ነው። እና ይሄን ቦታ ለሀይሚ እና ለብሩኬ ነው የጋበዝኳቸው። በጣም የሚያምር ቦታ ነው። እንደውም ካወቃችሁ ቦታውን መልሱ ማለት ነው። ይህን ቦታ ያወቃችሁ ሽልማት አላችሁ የት ነው ዱባይ ኢትዮጵያ ሳውዲ የት ነው እስኪ ከሶስት አንዱን ገምቱ ማለት ነው እና ወገኖቼ ሀይሚና ብሩኬ ካሁን በኋላ በዱባይ ቪዲዮ አይሰሩም ማለት ነው እስከዛሬ በዱባይ ፋ ብትንትን እያሉ ነበረ ባለፈ ግን ቢኒያም የሚባለ ያውረብሽዋቸው ነበረ የሀይሚና የብሩኬ ፋሚሊዎች አናት አናቱ ሲሉት ያው አስወጡት። አሁን እንኳን ያው ይቅርታ ጠይቁ ወደ ቤቱ ሄደዋል ማለት ነው። በሀይሚና በብሩኬ መሃል የሚገባ ሰው እኛ ያው ታቃላችሁ ቀይ ካርድ ነው የምንሰጣቸው ማለት ነው። ሀይሚና ብሩኬ ደግሞ እንዲለያዩ አንፈልግም ማለት ነው እና ወገኖች ላይክ ማድረጋቸው